አቮካዶ ከመብላት ግን ጾም ሚንባደር ይመርጣሉ። ይቅርታ ይቅርታ ትበኝ፣ ይቅርታ ያሸክምሽ። ወይዘሮ ሜላት በጣም አበዙት። እናትነት እኮ የራስን ልጅ ብቻ መንከባከብ ሳይሆን የሰውንም ልጅ ልክ እንደ ልጃቸው ማሰብ ነበረባቸው። ሀናን በዚህ ልክ ከፍ ዝቅ አድርገው ሊናገሯት አይገባም ነበር። ማጣት አንገት ያስደፋ የለ። ሀና ከዚህ ቤት ወጣው ከወጣው የአባቴ ሕክምና ይቋረጣል፣ በማለት የወይዘሮ ሜላትን ግልምጫና ስድብ ችላ ስራዋን መስራትን ቀጥላለች። የሀና መጨረሻ ምን የሚሆን ይመስላችኋል? እንግዲህ የሀና የዛ ቤት ልጅ እንደሆነ ሊያረጋግጥላት የሚችለው ዲኤንኤ ነበር። ነገር ግን ዲኤንኤውም ወይዘሮ ባዩሽ እንደ ፎከራቸው እንደምትቀየረው እርግጠኛ ነን። ታዲያ አሁን ላይ ሀና ይሄ ዲኤንኤ ወረቀት ከተቀየረና እሷም ተስፋ ስለምቆርጥ ሜላትም ከዛ ከቤት ስለምታባረራት ቀጣይ የሀና ህይወት ምን ይሆን የሚለው ብዙዎቻችን በጉጉት የምንጠብቀው ነው። ነገር ግን የሀናን እንግዲህ አያቷ በህፃንነቷ ብዙ ነገሮችን እያስታወሱ ነበር። ሀና በህፃንነቷ አቮካዶ እንደማትወድና አሁ አሁንም ጭምር አቮካዶ ከምበላ ጾሚን ባደር እመርጣለው በጣም ነው የምጠላው ስትል እንግዲህ ስትናገር ሰምተናታል። ነገር ግን እኔ እንደግሌ የሀናን ልጅነት ሊያረጋግጠው የሚችለው ከዲኤንኤውም ከሁሉም በላይ ፎቶዋንና መስቀሏን ሰርቆ የወሰደው የአሴር ጓደኛ ጆሮ የአሴር ጓደኛ ሊሆን ይችላል። እሱ እንግዲህ አሁን ላይ ሀና በሚደረገው ነገር ተስፋ ከቆረጠኝ ሁሉንም ነገር እንግዲህ ለአሴር ስለምትነግረው አሴር ጓደኛውን አገኝቶ ይህን ነገር ከነገረው እሱ እቤት ገብቶ ሰርቆ እንደወሰደ እውነታውን ስለሚናገር የዛኔ ወይዘሮ ሜላት አንገቷን ስደፋ እናያታለን። ወይዘሮ ሜላ በጣም ነው እያናደዱ ያሉ በአብዛኛው ተመልካች በሜላት ተቆጥቷል። ምክንያቱም ወይዘሮ ሜላ በዚህ ልክ የራሳቸው ያላቸው ልጅ ወደው የሰው ልጅ በዚህ ልክ ሊጠሉ አይገባም። ይቺ ልጅ እኔ ልጅ ና ቤተሰቦቼ ከዛሬ 16 አመት ከአክሱም ጽዮን ጥለዊ ነው የተገኘሁብ ብላ ነው ያለችው። ነገር ግን ደግሞ ወይዘሮ ሜላት ይቺን የመሰለች እንቁ ይሆነች ቆንጅዬ፣ ጎበዝ ባለሙያ እንዲሁም ደግሞ በቃ ይቺን የመሰለች ልጅ በዚህ ልክ እንኳን ልጃቸው ባትሆንም ሊያንቋሽሿት ሊሰርቧት ሊገለምጧት አይገባም ነበር። ወይዘሮ ሜላት አሁንም ቢሆን ሀናን እቤት ያስቀመጧት ቤተሰብ አባቷ እንዲሁም ሀና ምናሴን ፈርታ ነው እና አሁን ላይ ውጤቱ ከመጣ በኋላ እንግዲህ ሀና ከዚህ ቤት ትባረራለች። እርግብ ውጤቱ እንደሚቀየል ሙሉ እርግጠኛ ስለሆነ ሀናን እያስፈራራቻት ነው። እሷ እንደምታሸንፋት እንግዲህ ጦርነቱ ማብቂያው ምን ላይ ይሆን ነገር ግን አሁን ላይ እንደኔ ሀሳብ የሀና ዲኤንኤ ምርመራ ሊቀየር አይገባም ምክንያቱም ወይዘሮ ሜላት ልጇ እንዳልሆነች እርግጠኛ ናት ወይዘሮ ሜላትም ጭምር ልጇ እንደሆነ እርግጠኛ እንኳ ብትሆን ምናልባትም እርግብ ናሆናት ተብሎ ሊባል ይችላል ግን ወይዘሮ ሜላት ክዳለች እኔ ልጄ አይደለችም ልጄ እርግብ ናት መረጃ ማስረጃ ይዛ ነው የመጣችው ብላስ ካላይ ድረስ እንግዲህ የሀና ውጤት ሊቀየር አይገባም አታንዛዙ ቶሎ ሊቀቁልን እውነታውን እኛ ማወቅ እንፈልጋለን። እኔ ወይዘሮ ሜላትን ፓርት ባሳልፈው ሁሉ ደስ ይለኛል። በቃ ባላያት ሁሉ ማለት ነው። በፈጣሪ በቃ እውነተኛ ታሪክ የሆነ የመሰለኝ ነው እና ሀና በዚህ ልክ ልትሰቃይ አይገባም። ዶክተሩ እንግዲህ ወይዘሮ ባዮች ባዘዘችው መሰረት ብር ልታስጨምረው ፈልጎ ነው እንጂ የሀኒዬ አባት እንዳየናቸው ከሆነ ከቀን ወደ ቀን ጤናቸው እየተመለሰ ነው። ፊታቸው ጋር ጤናቸው ለራሱ መመለሱ ይነበባል። እና ውድ ቤተሰቦቼ እንዴት ናቸው? ደህና ናቸው? ወይኔ፣ ደህና ነኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱት።